ይባላል አባባል አለን፣ ከባለቤቱ ምን ያቃል የሚባል። ሁለታቸው ይተዋወቃሉ። እኛ የሚመጣውን ማየት ብቻ ነው። ለምን እንትን አልመጣም፣ ለምን እንትን አቀረ ምናምን ማለት መብት ያለን አይመስለኝም። ስለዚህ ከነሱ ጋር እነሱ በሚተዋወቁት ያወራሉ። አስፈላጊም ከሆነ ደግሞ ማገዝ ካለበት አሉ እነ ቴድሮስ እነ አለበልባላው ብዙ ልጆች አሉ። አይደለም እነሱም እያገዙት ነው። ብዙ የሚያስጨንቅ ጉዳይ አይደለም። በዚህ ብዙ አትጨነቁ ማለት ነው። ዋናው የልሳ መገኘቷን ነው እኛ ምንፈልገው። አሁን ላይ እየተቃረቡ ነው ያሉት። እንግዲህ አብዛኛው ከባለፈው እንግዲህ ከሶስት ቀን በፊት የመጣችው ሴት ለዛውም የአጎቷ ምንድን ነው ያጎቷን ቤት ነው ቁጭ ብላ የባሏን ምንድን ነው ኦ ተደብላለቀብኝ። አም ሶሪ ብቻ አንድ ቤት ውስጥ ቁጭ ብላ ሌላ ሌላ ነገር የምትቀበጣጥር ውሸት የልሳን በሌላ ነገር እንዲያስቧት ወይም ብር ነው የምትወደው፣ ስራ አትወድም እያለች እንግዲህ ስለ ኤልሳ መጥፎ መጥፎ እያወራች ነው ለልዑል ማለት ነው። አጎትዮውም ተመሳሳይ መልስ ነው የሚመልሱት፣ ሁለቱ ማለት ነው። አንደኛው ደግሞ በጣም የውሸታቸው ውሸት ውጭ ሀገር ሂዷል ሲሉ ነበር። እንግዲህ አንዳንድ ልጆች ደግሞ እዚሁ ኢትዮጵያ ውስጥ እንዳሉ እየተናገሩ ነው። እንግዲህ እነ ልውል በየጊዜው ነው እነሱን የሚከታተሉ ሰዎች የሚቀጥሩ። ግን እያንዳንዱ የሚያመጡት መረጃ እንግዲህ እንደምታዩት ሰውዬው ውጭ ሀገር ሂዷል ምናምን የሚሉት ራሱ ውሸት እንደሆነ ሞር አሁን የኤልሳ አባት ስለታመመ ብዙዎች እየተጠቀሙ ነው። በድርጅቱም ሁሉም ነገር በራሳቸው ስም በምን እያዞሩ ምንም አይነት ገንዘብ ለነኤልሳ ኤልሳ ወይም ለቤት ለአባቷ ራሱ የሚሰጡት በጣም ትንሽ እንደሆነ ይህ ሁሉ እስካሁን ድረስ ለፍቶ እዚህ ያደረሰው ሞር የኤልሳ አባት እንደሆነ እንግዲህ አብዛኛው ሰዎች እየተናገሩ ነው። ግን እነዚህ አጎት የተባለው አይሁዳ በሉት ከእሱ ከወንድሙ ልጅ ይልቅ ከወንድሙ ይልቅ ወንድሙን ራሱ ያሳመመው ይሄ አጎት የተባለው እንደሆነ እየተናገረ ነው። ምክንያቱም ለሱ በጣም ጥላቻ ነው ያለበት። ምን አይነት እንትን እንደሆነ አላውቅም፣ ብቻ የምናየው ነገር በጣም የሚያስጠላ ነገር ነው። በየጊዜው በየጊዜው፣ አሁን ይሻሻላል፣ አሁን እንዲሁን አልስትሉ፣ በጣም አስቸጋሪ ነው። ብቻ እግዚአብሔር ልቦና ይስጠን ለሁላችንም አንዳንድ ሰዎች ከ ምንድን ነው ከአቅማችሁ በላይ ነው የሚሆኑት። ባሰባችሁ ትልቅ እነሱ ደግሞ ለእናንተ የሚጠነስሱላችሁ ሁልጊዜ፣ በተለየ ሰው ገንዘብ የሚያሳድዱ ሰዎች ወይ ለራሳቸው አይሆኑ ወይ ለሰው አይሆኑ። መጨረሻቸው እንደዚህ ነው። በቃ ወይ እስር ቤት ነው ወይ ሞት ነው የሚጠብቃቸው። እስከ ጊዜው ይደሰታል፣ ይበላል፣ ይጠጣል፣ ይዝናናል፣ አለቀ። ይሄ ደግሞ ይሄ የእንትናችን ነው ተፈጥሯችን ነው እና እንዴት እንዴት አይነት ሰው እንዳለ አላውቅም። የሆነ ቆም ብሎ የሚያስብ ቢያንስ የዚች ልጅ ስቃይ እስካሁን ድረስ ማንም የተረዳላት ሰው የለም። እያንዳንዱ ስትሄዱ ስለ ልጅቷ መጥፎ፣ ስለ ልጅቷ ጥሩ የሚያወራ ሰው የለም። አረ በስመ አብ! ሰው በገዛ ዘመዱ እንደዚህ ይስቃያል። ነገሩ ምንም የተለመደ አይደለም። ኢትዮጵያ ውስጥ ያው ሰው መሞት፣ ሰው መታገድ፣ ሰውን መሰቃየት ይህ እንግዲህ አንድ የተፈረደብን ፍርድ ስለሆነ እንግዲህ ያው እንቀበላለን። እየሞትንም እየዳንም እየኖርን ነው። እንደ ኑሮ ከተባለ ምንድን ነው ኑሮ ከተባለ መቃበሪ ይሞቃል የተባለው እንትን። የዚች ደግሞ ትንሽ የሚከብደው በገዛ እንትኖቹ አንድ መሰቃየት ከባድ ነው። እስከ መጨረሻው ድረስ ማየት ነው እኛ ስራችን። እውነት ስትገቡ ሼር እያደረጋችሁ የእነዚህ ጀግና ስራዋን ስራቸውን ለአለም እንዲያቅላቸው። መቼም ከማህሌትና ከናቲ ከምን አይነት ጉድጓድ ቆፍረው እንዳወጣችሁ ታውቃላችሁ አይደለም አሁን ለእነዚህ ለገዛ ለጓደኛው ለሚወዳት ይቅርና ማለት ነው። በቅርቡ ደግሞ እንደምትገኝ አሁን እየተቃረበ ነው። ትገኛለች ብለን ተስፋ እናድርግ። ምንም የውሸቱ ዜና ሞታለች እንደዚህ መሀል የትን ታስታውሳላችሁ። ሞታለች በስሟ መቃብር ሁሉ እየተሰራ ስንት ነገር ሲያደርግ ነበር መስፍን። እንደውም አሁን ይህ በዚሁ አጋጣሚ ይህ አሸናፊ የተባለው ሰውዬ በጣም ተትቷል ሰውዬው መስፍን ከሞተ በኋላ አርፏል ታውቃላችሁ። ያኛው ሲስ ደመድም ሲል ያለምንም እንትኑ ሞተ። ይሄ ግን እንደፈለገ አንዴ ውጭ፣ አንዴ ኢትዮጵያ፣ አንዴ ምን እያለ እንግዲህ በሱ ስም በሴቶች ስም ያስገባው ገንዘብ እንዳለ እንደተበተነ ነው። ያው ወደ እነሱ ዝራችሁ ይሄ አሸናፊ የያዙትና መጨረሻውን አሳዩን አሳዩን እያላችሁ አብዛኞቹ ደግሞ በመሀል ደግሞ ኤልሳ ጠፋች ተባለ። እንግዲህ ያው ሰውዬው እድለኛ ነው። የውነት እሱን ፍለጋ ሳይጀምሩ በፊት እንግዲህ እሱ አለሙን እየቀጨ ነው። መጨረሻውን ያሳየን እኔ ልጅቷ ተገኘች የሚባልበትን ቀን እግዚአብሔር እውነት በቅርብ ያደርገው። ልዑልም ከዚህ ጭንቀቱ የሚወጣበትን ነው የምፈልገው፣ በመድኃኒዓለም። አሁን ይሄ ስታዩት እንደዚህ ደስተኛም ነው ይመስላል። ግን አንዳንድ ደግሞ ኮሜንት የሚጽፉ ሰዎች ደግሞ ልዑልን በዛ ሰዓት ስድስት ወር ዝም ብልሃት ሳትፈልጋት አሁን እንደዚህ ምናምን ምያሉ፣ ሌላ እንትን የሚሰዱ ከቁስል ላይ ቁስል የሚሰዱ ሰዎች አሉና፣ እኔ እውነት ኮሜንት የምጽፉ አንዳንድ እህቶቼ በጣም ትገርሙኛላችሁ። እነሱ ያውቃሉ እነሱ አንድም ሁለቴ እሱ ተናግሯል እንዳልተ በሆነ ነገር እንደተጣሉ ከኤልሳ ጋር ተኮራርፎ ነበር ደስት ማንም ሰው አብራችሁ ስትኖሩ ፀብ ያለ ነገር ነው ትጣያለሽ ሞሉ እነሱም ክፍተት የተፈጠረው በዚህ ጉዳይ ነው። ስለዚህ ሴት ልጅ ደግሞ ያው ፍቅረኛ ስትይዙ አውጥቶ ዘና ፈታ ያደርጋችሁ ምናምን ምናምን ነው የምንፈልገው። ይሄ የኛ ተፈጥሯ እንትን ነው። እሷ ደግሞ እንደዛ ነገር ሊያደርግላት አልቻለም። ስራውም አልፈቀደለትም፣ ሰዓት የለውም። ስለዚህ በዛ መሃል የሆነ እንትን ምንድን ነው ክፍተት ተፈጠረ። ዝም ዝም ተባባሉ። እሷ ደብዳቤው ላይ ምን ብላ እንደጻፈች ሰምታችኋል። እንዳትፈልገኝ ካአሁን በኋላ ጊዜህን እንዳታባክን እኔ ሩቅ ቦታ ሄጅ ያለው ምናምን ብላ ነው የጻፈችው። ሞር እሱ እንኳን ይሄንን ደብዳቤ አንብቦ እንኳን አትፈልገኝም ስላለችው ብቻ አላቆመም። እየፈለገ ነው እንግዲህ በሱ ዙሪያ በቤተሰቦቿ ብዙ ነገር እየመጣበት ራሱ ይህ ሁሉ ተቋቁሞ ምንም ነገር ሳይመስለው እንግዲህ እሷን ፍለገው እንደጀመረ እንደቀጠለ ነው ማለት ነው። ሞር አሁን ሁላቸውም ተባብረው በዚህ ስራ እንትን ብሎ አሁን ይቺ ልጅ በገዛ ጎቷ እንደሆነ እንደታገተች አውቀናል። በአብዛኞቻችን አሸናፊ ሆናል እንትና ይሆና ያን ስንገምት ነበር ግን አሁን ላይ ግን ነገሮች እየጠሩ እየጠሩ ሲመጡ አጎቷ እንደሆነ ቢያቅም አሁን አጎቷ ነው ብሎ መደምደም አይችልም። ምክንያቱም ማስረጃ ያስፈልጋል። እሱን ለማሳዝ ያለው ትልቁ ነገር እሷ ስትገኝ በሱ እጅ እሱ እንዳገታት ከራሷ እንደበ ሲሰሙ እንግዲህ መረጃ እንደ መረጃ ምንትን ይጠቅማቸዋል። አንደኛ እሱም በሷ ላይ የተሳተፉ እንግዲህ ወንጀለኞችን መታሰር ይችላሉ ማለት ነው። አሁን እነ ዘላለም እንግዲህ እነ ልዑል መረጃ እየሰባሰቡ ነው ያሉት። እንግዲህ በየጊዜው አዳዲስ ነገር እየሰማን ነው። ሞር አንዳንድ ጊዜ ቆም ብለን ስናስብ ኢትዮጵያ ውስጥ ነው እንደዚህ። እኔ በተለይ ሴቶች ሽጉጥ ይዘው እየተንቀሳቀሱ ምናምን ሳይ እ አዲስ አበባ ውስጥ እንዴት ነው ሽውጥ እሚ እንደ ወደ ክፍለ ሀገር ምናምን ወጣ ስትሉ፣ ኦኬ ችግር የለውም ሽውጥ ሁሉም ሰው አለው። ግን አዲስ አበባ ውስጥ እንዴት ነው አዲስ አበባ ውስጥ ሽውጥ የሚይዙት? እኔ ግራ ገብቶኛል። የእውነት ፍተሻ የለም ነው ማንም ሰው እኔ የኔ አብቻ ግራ ስለገባኝ ነው የእውነት። አዲስ አበባ ውስጥ እንደዚህ ይዛችሁ በየመንገዱ ነው እንግዲህ የሚፈትሽ፣ ወደ ክፍለ ሀገር ስትሄዱ ምናምን እኔ አላቀ። ልቦና ይስጠለሁላችን ልቦና ልቦና ልቦና ልቦና ልቦና ልቦና ይስጣችሁ። እንደዚህ በሰው በገዛ ንብረት የምታሰቃዩ በሰው ህይወት የምትፈርዱ ሰዎች እግዚአብሔር የስራችሁ ይስጣችሁ። የስራችሁንስ ታገኙታላችሁ። ሰው የዘራውን ነው የሚያጭደው። ምስኪን መንገላታቷ የታሳዝናለች። በገዛ ቤተሰቦቿ በገዛ ስጋዋ እየተሰቃየች ታስራ እንደዚህ ላለችው ኤልሳ እሷ ትንሽ ታሳዝናለች። መጨረሻውን ያሳየን። እንግዲህ የእውነት ከባድ ነው በጣም ሰው አስቸጋሪ ነው። ገንዘብ ብቻ ነው የሚያሳድደው የእኛ ሰው። እግዚአብሔር ልቦና ይስጠን ለሁላችንም። ለማንኛውም የምወዳችሁ የማከብራችሁ ተመልካቾች የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ። መልካም ሁሉ መኝላችኋለሁ። ቪዲዮ ላይክ እያደረጋችሁ ጀምሮ እወዳችኋለሁ። ባይ ባይ።